ችግር አለው? ይሄን እንደዚህ ገብታችሁ ብሰጡ ታፕታፕ ብታስብ ኮፒ ሊንክ ቢያዝ ሰርተው ቢባሉ ምን ችግር አለው? እነሱ ደግሞ ታፕታፕ ባድርገው፣ ለአንቺ ለአንተ ታፕታፕ ባድርገው፣ ለእኛ ከታይ ቁጭ ብለው ጌም በምንጫወት ታፕታፕ ባድርገው ቫይራል እንዲወጣ ያደርጋሉ። ጊፍተሮች ለእኛ መጣ ይሰጣሉ። እኛ ሌላ ጥቅም ማስታወቂያ ማስታወቂያ ስሩላቸው፣ ችግር የለም። ማስታወቂያ ማንም ሰው ከጠየቃችሁ ማስተ ገስት ላይ የሚያክርቀን ትቀመጫ ላይ የተባለ ፕሮሞሽን ቤቴ ጋር ትተዋወቃላችሁ። ቤቴን አውቃታለሁ። ያና አናግራሻለች? በዚህ ጉዳይ ላይ ያን ጊዜ እዛ ቤት በነበረሽበት ሰዓት። አዎ፣ አውርተናል ስልክሽም አላት። አሁን ከምንም ታነሳ መሰለሽ። እኛ አንቺን ለመግፋት አንቺን ለማንጓጠጥ ምናምን አለ ማናጀሯ የነበርሽው ሸው አንቺ ነሽ ያን ጊዜ። አሁን ከአንቺ ጥያቄ እንጀምራለን። ማናጀሯ አንቺ ከሆንሽ ለአንቺ አሳልፋ ሰታለች ችሊ በሰዓቱ ላይ ያንን ብር ከፍላ ተበልታለች። አንቺንም ለማሸማቀቅ እኛ ፈልገን አይደለም ግን ለምን ብሩ አስየድ ደረሰሽ? ለማን ነው ለማን ነው ብሩ ብሩ ለማን ነው ይገባ? ለምን ሀቢባ ገንዘቡን አመለስላትም? ያን ጊዜ አንቺም ስለነበርሽ አስተባባሪ ስለነበርሽ ጥያቄ ላንቺ አለን። አሁን ወጥተሻል፣ ግን ቢሆንም ትላንት እዛ ነበርሽ። ያለፈ ነገር እንደዚህ ክስ ሲመጣ እሷን እና አንቺ ሊያነጋግራችሁ ይችላል። ገንዘቡን እሺ ማን ይመልሰው? ማሲ እሺ፣ አመሰግናለሁ ጆካዬ። አክብረክ ስለጠየቅከኝ ስለጠራኝ ቲንኪ በጣም ቤትዬ ያው ብዙ ጊዜ እንደ አንተም እንዳልከው የአቡ ማናጀር ነበርኩኝ። እሺ የሀቢባ ማናጀር ነበርኩኝ። ማስታወቂያዎች ሲመጡ አይደ ላይ ደግሞ ስፖንሰር መሆን የሚፈልጉ ሰዎች ሲመጡ እኔ ነው የሚያናግሩኝ። በውስጥ አወራቸውና ስልካቸውን ተቀብዬ ከዛ ያው ምን ያህል መክፈል እንዳለባቸው ምን ያህል ቀን ፕሮዳክታቸው እንደሚያስተዋውቀ ነበርኩ የምናገረው። እና ቤቲም ከዛ ውስጥ እንግዲህ አንዷ ነች። እሺ እና ከቤቲ ጋር ማወራን እንግዲህ፣ በመሀል ምን እንደተፈጠረ አላወቅኩም። ገብታ አስተዋውቃለች አላስተዋወቀችም፣ እሱንም እርግጠኛ አይደለውኝም። ግን ቤቲ ከዚህ በፊትም ሌላ ቦታ ስታወራ ሰምቻለሁ። ብሬን ተበልቻለሁ፣ አላስተዋወቁ ስል ሰምቻለሁ። እና ሌሎቹ ግን በእንደዛ አይነት መልኩ ነበር የነበረው። እንዳልከው ደግሞ ብሩ ምን ላይ ነው የሚውለው፣ ማን ነው የሚበላው ያልከውን ነገር እኔ እስካለው ድረስ ያው ስፖንሰር ስናጣ ብሩን

ከዛ ገንዘብ አንቺ አሁን ለብዙ ወራት ተቀምጠሽ አውቃለሁ። መስዬ አሁን ከዛ ድርሻ ነበረሽ አንቺ ስታስ ማናጀር በነበርሽበት ጊዜ ገንዘብ ድርሻ ነበረሽ። ይሄ ግን የግል ጉዳይ ነው እኮ። የግል ጉዳይ አይደለም ማለት እራስ

ችግር የለውም። ይበቃናል። ሰፊ ይጠይቃለ እሷ እኮ ልሄድ ያላለች አይዶል ምን እሺ ተውት። ነው እኮ ነው ብር ስፖንሰር ነገር እያልኩሽ እኮ ነው። አሁን እኮ ማላበሻ ሊሆን እኮ ነው፣ አንሶላ ሊሆን እኮ ነው። ተከፍሎሻል ስትለኝ እኮ ነው። ምንም የተከፈለ ነገር የለም የሚለው ለመመለስ እኮ ነው። አንቺ ገንዘብ ከሚሰራው ስራ አያውቅም። ስለዚህ ገቢው ወደሷ ነው ማለት ነው። እና አሁን የዚችን ሊብር ማን ይመልሰው? አንቺ ማናጀር ነበርሽ፣ እንድትነግሪን መካፈል አለመካፈል እንድትነግሪንም አንፈልግም። ግን የዚችን ሊብር ማን ይመልስላት? ማናጀር ነበርሽ። በወቅቱ ላይ ስታስተባብርላት የነበርሽ አንቺ ነሽ። አንቺ መታ እንዳወራችሽ እያየን ነው። በአንቺ አማካኝነትም የተሰሩ ስራዎች አሉ። ስለዚህ የዚች ብር ማን ይመልስልን ማን ይመልስልን? ብለሽ ታስቢያለሽ? ዝበራ ሚነ እንጃ። እንግዲህ ያው በመሀል እንደነገርኩ ስልክማ ለቤቴ አይቲንክ የሀቢባ ስልክ ሰጥቻታለሁ፣ እና ሁለቱም አውርተዋል። እና ምን ላይ እንደደረሱ ብሩ ትጠይቃት መልሽልኝ ብላ አይዶኑ ምን ላይ እንዳወሩ ለምንስ ሳትገባ እንደቀረችም ማቀው ምክንያት የለም። ቤቲ መጠየቅ እችላለሁኝ ለምን እንዳልገባች፣ ብሩን ከፍላ እሺ፣ ብሩን እንደከፈለች አንቺ እርግጠኛ ነሽ? ያ ቤቲ ቤቲ እየሰማሽ ቤቲ? ወይዬ፣ መስዬ፣ እንኳን ደህና እንዴት ነሽ? ሰላም ነው? ደህና ነኝ እግዚአብሔር ይመስገን። እንዴት ነሽ? እግዚአብሔር ይመስገን በጣም ደህና ነኝ። ጥያቄ መጠየቅ ከቻልኩኝ፣ ለምን ነበር ያኔ ስፖንሰር ከሆንሽ ብሩን ካስገባሽ ልቀርቢ አልቻልሽው እንግዲህ ቴክስቱ ላይ እንደሚለው ቴክስቱ ላይ እንደሚለው በዛን ሰዓት ልክ ቴክስቱን ስትመልስልኝ የነበረው በጽሑፍ ነው እና የሆነ የልብ ህመማን ልጅ እየተረዳ ነበረ ላይቭ ላይ። እና ቴክስቱ ከአንዳንድ የሚለው ምንድን ነው ጠዋት እንጀምራለን ብላኝ ስለነበር ስለሚል ቴክስቱ እኔ ደግሞ ሬዲ ሁኜ ጠብቃት ስለነበረ አልታይሽም ወይ እርዳታ እያሰባሰብኩ እኮ ነው። መረጋጋት አቃተሽ ምን ነው ምናምን የሚል ቴክስት ነበር የሚደርሰኝ የነበር እና እንደውም ከመጠራጠር የተነሳ ይሄን ቴክስት እንደሷ ነው ግን ምጽፈው ወይስ ምንድን ነው ብዬ ሳይ ልክ ቴክስት ሲገባልኝ አንገቷ ዝቅ ሲል ለመጻፍ ምናምን አይ ነበረ እያንዳንዱን ነገር ማለት ነው። እና ከዛ በኋላ አልገባሁም። በቃ ሳልገባ ቀረው። በቃ ነገ ሊሆን ይችላል። እርዳታውም አላ በቃም በእርግጥ እያየው ነበረ ላይ ብላይ እርዳታ እየተሰበሰበ ከዛ በሚቀጥለው ቀን ኢግኖር ቀድሜ ኔ እንትኑ ቴሌግራም ላይ ያለውን ስክሪንሻት አረኩት። ቴክስቱን ወዲያውን ምዴት ጠፋ። ግን ኦልሬዲ ስክሪንሻት አድርጌው ነበረ። ጠዋት ግን እንዳለ ከቴሌግራሜ ላይ እንትኑ ጠፋ፣ ሜሴጁ ጠፋ። ግን እኔ ስክሪንሻት አድርገዋል ሁሉንም ማለት ነው። ቀድሜ ነው ስክሪንሻት ያረኩት። እና ከዛ በኋላ ለመሲ ነው ለመሲ ብርጅስቶን የእሷ ስልክ ስለነበረኝ መስዬ እንደዚህ እንደዚህ አይነት ነገር አለ እናንተ ደግሞ ትቀርቧታላችሁ እና ስላት፣ መሲ ደግሞ አይ ብዙ ምኔ ላይ ብላይ ነው እንጂ እንደዚህ ዲፕ አይደለሁም፣ ግን ቆይ ሪም ጎልድ አለች ብላ ለሪም ጎልድ ሰጠቻት ነገረቻት። ሪም ጎልድ ደወለችልኝ፣ ከዛ ሰራ ለበሻ ደወሉልኝ። ከዛ በእኔ አካውንት አይደለም ያስገባችሁ ብላ እንደውም ስለ ቴሌግራም ቻናል ስለ ቴሌግራም ግሩፕ ለእኔ ልታስረዳኝ ብዙ ደከመች ላይ ብላይ እኔን እንደ መሀይም ተሰደብኩኝ፣ ብዙ ነገር ሆንኩኝ። በዛ ምክንያት ነው። በዛ ምክንያት ሞዴሬተሮች በስራ ስትተቀምጣቸዋል። አ እኔ ከዛ ምንድነው የተባልኩት? ከዛ ብሩ ጭራሽ በእኔ አካውንት አልገባም። ጭራሽ እኔ አላወራኋትም። እኔ ማወራው በጎይስ ነው እንጂ በፍጹም በፍጹም በጽሁፍ አላወራም። በእኔ አካውንት አይደለም የገባ። አላውቃትም ጭራሽ፣ ከኔ ጋርም አላወራችም። ስለዚህ እኔ በፍጹም አላወራዋትም አለች። ግን ላይ ብላይ ገብቼ አንድ ጊዜ እንደዚህ አይነት ተስፋ ትቁረጡ ብዬ እሷ ቤት የሆነ ታሪክ ሳወራ እንደዚህ አይነት ነገር ማስታወቅ እፈልጋለሁ ስል የአንችን ስልክ ማናጀር ናት ብላ ራሷን የሰጠችኝ። ከዛ በኋላ ግን አላውቃትም አለች። በሌላ ጊዜ ከቤቷ አስወጣችኝ። እንደገና ደግሜ ስገባ ወኩሽ ምናምን አለች። ከሰዎች ጋር ስሄድ ማለት ነው። በዛ ምክንያት በቃ የኔ አይደለም አለች። ግን እንደዛ ገብቼ ስታወቅ የተደረገበት